መስከረም 19 2018 ዓ.ም ተምህረት አናስልኝ፣ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። እስከ ምሽቱ 3 ሰዓት በ3 ክፍል ቆይታ እናደርጋለን። ዋና ዋናዎቹን አስተዋውቃችሁ፣ የታላቁ ዳሴ ግድብ ኢትዮጵያ የውጭ ኃይሎችን ጫና ተቋቁማ የራሷን ሀብት የመጠቀም መብቷን ያረጋገጠችበት መሆኑ ተገለጸ። ኢትዮጵያ የገጠማትን የኢኮኖሚ ስብራት ለመጠገን ሀሳብና አቅም አሰባሳቢ የወልፍ ርክት መፍትሄ እንደሚሆን የምጣኔ ሀብት ባለሙያው ባለማው ገምት የጋዛውን ጦርነት ያስቆማል ታጋች ሽፍረኞቹን በአፋጣኝ ያስለቀቃል የተባለው የተባለውና የእስራኤልን ጦር ቀስ በቀስ ሙሉ በሙሉ ከጋዛ ያስወጣል የተባለው የአሜሪካው ባለ 21 ነጥብ የሰላም ዕቅድ ተስፋ ተጥሎበታል የሚሉት ዋና ናቸው ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የእኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በኛ መልክ በእኛ እሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን፣ በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ፣ በተፈጥሮ የታደለ፣ በኪነ ህንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሳቤ ምላሽ ያለው ስርዓት፣ የመደመር ጉዞ፣ የመደመር መንገድ፣ የመደመር መንግስት ኢትዮጵያ የገጠማትን የኢኮኖሚ ስብራት ለመጠገን ሀሳብና አቅም አሰባሳቢ የወል ትርክት መፍትሄ እንደሚሆን የምጣኔ ሀብት ባለሙያው ገመች ይስመርሻ ገለጹ። አገር ጠንካራ ኢኮኖሚ እንዲኖራት ሁሉም ዜጋ በጋራ መስራት እንዳለበትም ተናግረዋል። ዝርዝሩም ባየ ሙላት አዘጋጅቶታል። ኢትዮጵያ ለግብርና ምቹ የሆነ ለማፈር ተስማሚ የአየር ሁኔታ ለመስኖ የሚሆን ወራጅ ወንዞችና ታታሪ ገበሬ ያላት በመሆኑ የግብርና ሀገር እንደሚያስብላት የግብርና ባለሙያዎች ይገልጻሉ ለኢንዱስትሪ ግብዓት የሚሆኑ የተለያዩ ማዕድናትንም ከእርሰ ምድሯ አቅፎ እንደያዘ መረጃዎች ያመለክታሉ ይህ ሁሉ ያላት ታዲያ ከኢኮኖሚ ጥገኝነት ለመላቀቅ እንዳልቻለች ነው ምሁራን የሚገልጹት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 ያኔ ነው ይሄ የወል ትርክት ምን ይፈጥራል? የተበታተነ የኢትዮጵያውያኖችን ጉልበት ይሰበስባል። ጉልበት ከተሰበሰበ አቅም ከተሰበሰበ ደግሞ ሀብታችንን የተሰጠንም በረከቶቻችንን በአግባቡ ተጠቅመን የሚታለመው የሚታሰበውን የኢኮኖሚ ግብ ከፍታ ብልጽግና ማረጋገጥ ይቻላል።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 የታላቁ ዳሴ ግድብ ኢትዮጵያ የውጭ ኃይሎችን ጫና ተቋቁማ የራሷን ሀብት የመጠቀም መብቷን ያሳየችበት ነው ሲሉ በባህር ዳር ዩኒቨርሲቲ የሲቪል ነዋ ፋካልቲ ዲን ዶክተር አሰግደው ጋሻው ገለጹ። በግድቡ ግንባታ ወቅት ግብፅን ጨምሮ በተፋሰሱ ሀገራት በሚዘጋጁ መድረኮች ኢትዮጵያ የራሷን ሀብት የመጠቀም መብቷን በማንጸባረቅ ምሁራዊ ግዴታቸው ሲወጡ የቆዩት ዶክተር አሰግደው ለታላቁ ዳሴ ግድብ በስኬት መጠናቀቅ የውጭ ጫናዎችን በመቋቋም ኢትዮጵያ የዲፕሎማሲ ስኬቷን አሳይታለች ብለዋል። ሳሙኤል ኡርቃዮ ትጨምራለሁ። ያኔ የታላቁ ህዳሴ ግድብ ግንባታ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ኢትዮጵያ የራሷን የውሃ ሀብት እንዳትጠቀም በውጭ ኃይሎች በኩል ጩኸቶች ሲጀመሩ የኢትዮጵያን የተጠቃሚነት መብቷን ጨምሮ ግድቡ ቢገደብም ግብፅን ጨምሮ የተፋሰሱ ሀገራትን እንደማይጎዳ በማስረዳት ረገድ በተለያዩ የተፋሰሱ ሀገራት በመንቀሳቀስ ምሁራዊ ግዴታቸውን ሲወጡ ቆይተዋል። በባህር ዳር ዩኒቨርሲቲ የሲቪልና ውሃ ፋካልቲ ዲን ዶክተር አሰግደው ጋሻው በተለያዩ አጋጣሚዎች ወርክሾፖች ላይ የምናቀርብ ነበር። ለምሳሌ ካይሮ ላይ ካርቱም ላይ፣ ኡጋንዳ፣ ኬንያ፣ ኢትዮጵያ ውስጥም በተደጋጋሚ በተለያዩ ቦታዎች ላይ ግድቡ ብዙ ጉዳት እንደሌለው ያው ለማሳወቅ እንሞክራለን። ግን ያው በአብዛኛው ግን ፖለቲካል እንትን ስላለው ከምሁራዊ አንጻር ወይም ደግሞ ከቴክኒክ አንጻር ሳይሆን የሚታይ የነበረው ድሮ ድሮ በአብዛኛው ወደ ፖለቲካ ያመዘነ ከሴኪሪቲ የሚባል አባባልም ስላላቸው እነሱ። ዶክተር አሰግደው በግንባታ ሂደት ወቅት የውጭ ኃይሎች ሲፈጥሩት ስለነበረው ጫና ሲያስታውሱም የውጭው ጫና እኔ በሌሎች ግድቦች ላይ አልሰማሁም፣ እንደዚህ ያለ በሌሎች ወንዞች ላይ ብዙ ሜና የተወሰነው አሉ እንትን ያለባቸው ግን በዚህ ደረጃ ከፍተኛ እንትን ዓለም አቀፍ የተባበሩ መንግስታት ደረጃ እስከሚደርስ ድረስ ያየ ግድብ ያለ ታሪክ የለም። ግድቡን ለማጠናቀቅ ኢትዮጵያውያን ገንዘባቸውን፣ ጉልበታቸውን፣ እውቀታቸውንና ጊዜያቸውን መስዋዕት አድርገዋል። በዲፕሎማሲው መስክም ስለ ግድቡ እውነታ ለማሳወቅ የተሄደው ርቀት አሁን ላይ የታላቁ ህዳሴ እውን መሆኑን እንድናይ አድርጎናል ይላሉ። ይህም ታዲያ ታላቅ የዲፕሎማሲ ስኬት ነው ሲሉም ገልጸዋል። በራስ ውሃ አትጠቀምም ስትባል የሆነ ነገር እንትን ይልብሃል የሆነ ቁጭትና ሉስቲ ከተሃል ያም አንዱ እንትን ነው። እና ሁሉም ኢትዮጵያዊ ከውጭ ያለው አገር ውስጥ ያለው ሁሉም የሚችለው ሁሉ አድርጓል። ማንም ትሳይ ማለት በእያንዳ በዛ የሚነሳ ነገርም እንዲሁ በቀላሉ አይቶስ ይችል ብሎ የሚያልፍ ሰው የለም። ሁሉም ባለበት ባገኘው አጋጣሚ ሁሉ ሲከራከርም፣ በክርክርም ከፋይናንስ አንጻር የትኛውም አንጻር አስተዋጽኦ ሲያደርግበት የነበረ ግድብ ነው። ዋናው ትልቁ እንትን በተግባር ስራ ከሰራህ ከምትናገረው ንግግር በላይ ተግባሩ ራሱ አንድ እንትን ያደርግልል፣ አስተዋጽኦ ጉልበት ይሰጣል፣ ለዲፕሎማሲው ጉልበት ይሰጣል፣ አስተዋጽኦ ያደርግልል። እንግዲህ ዲፕሎማሲ አንድ ሀቅ ይዞ መሄድ፣ ሁለተኛ በተግባር ስራ መስራት፣ ከዛ ደግሞ እውነታውን ደግሞ ለማስረዳት መሞከር ነው። እነዚህ አሸናፊ ያደረጋሉ። ከዲፕሎማሲ አንጻር አሁን ትልቁ ፈተና ታልፏል፣ ብዬ ነው የማምነው። የግድቡ በስኬት መጠናቀቅ ኢትዮጵያ የራሷን ሀብት የመጠቀም መብቷን ያረጋገጠችበት ስለመሆኑም ዶክተር አሰግድ ያነሳሉ። አንድ ጠብታዋ ከተነካች ወየላችሁ እየተባለ በአደባባይ ሲነገር የነበርበት ሁኔታ ነው ያለውና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ታላቁ ህዳሴ ግድብ ሀገሪቱ ለወደፊቱም ለምታከናውናቸው ትልልቅ ፕሮጀክቶች በስኬት ይጠናቀቁ ዘንድ ኢትዮጵያውያን በወኔ እንድንቆም በር የከፈተ መሆኑም ተመላክቷል። ሀገራት በግዛታቸው የሚፈሰውን የወንዝ ውሃ ያለገደብ በነፃነት የመጠቀም መብት እንዳላቸው በተባበሩት መንግስታት ድርጅት የድንበር ተሻጋሪ ወንዞችን አጠቃቀም በተመለከተ ባለም አቀፍ መርሆዎች ተጠቅሰዋል። ኢትዮጵያ ከራሷ ግዛት በሚፈልቀው የአባይ ወንዝ ላይ የታላቁ ህዳሴ ግድብን ስትገነባ ይህን መርት ሀሳብ ብታደርግም አስቸጋሪ ዲፕሎማሲያዊ ጫናዎች ገጥሟት ነበረ። ይህን ጉዳይ ሪፖርተራችን ቶማስ ሀይሉ መለስ ብሎ ተመልክቶታል። ኢንጂነር ውዱ ይግረም ይባላል። በታላቁ ህዳሴ ግድብ የተርባይን ገጠማና ጥራት ቁጥጥር ባለሙያ ሆኖ እየሰራ ነው። በአፍሪካ ግዙፉ የኤሌክትሪክ ኃይል ማመንጫ በሆነው በታላቁ ህዳሴ ግድብ ከዓለም አቀፍ ባለሙያዎች ጋር በቅንጅት በመስራቱ ከፍተኛ ልምድ ያገኘበት እንደሆነ ይገልጻል። ከእነሱ ከኤክስፐርቶች ጋር ነው አብረን እየሰራ ነው ያለ ነው። ከነሱ ልምድ እናቃግዘናል ደስ ይላል። አክቹዋሊ የአገራዊ ፕሮጀክትን በመሆኑ ሁለተኛ ትልቅ ፕሮጀክት ነው። ለእኛም ልምዱ ከፍ ያለ በተመሳሳይ በግድቡ ግንባታ ላይ 12 ዓመታትን ያሳለፈው በረከት ጣፍላም በስራ ወቅት ከባድ ጊዜያትን ቢያሳልፍም በግድቡ ግንባታ ሂደት ላይ በመሳተፉ በእውቀት ሽግግር ትርፍ አግኝቼበታለሁ ይላል። ብዙ ማሽን ኦፕሬተር ይሆናል ባለሞያ ይሆናል ማለት ሲመጣ ምንም አያውቅም ባለ እንትን፣ አሁን ላይ ባለሙያ ውጤታማ ትርፋማ ሆኗል፣ ሙያ ለምዷል፣ ለቀጣይ እንትን አይከብደውም፣ ራሱን ችሎ መስራት የሚችል ባለሙያ ብዙ ተርፏል። ከዛም በላይ ደግሞ ታላቁ ሕዳሴ ግድብ ላይ በመሳተፋችን ትልቅ የሀገራዊ እንትን ነው። ይሄ ትልቅ ኩራት ነው ለእኛ። የታላቁ ሕዳሴ ግድብ የዲፕሎማሲና የግንባታ ሂደት ፈተናዎችን አልፎ በመጠናቀቁ ደስታ የፈጠረላቸው ስለመሆኑ ባለሙያዎቹ ገልጸዋል። ከባድ ሰው ሰራሽና የተፈጥሮ ከባድ ችግሮች ነበሩ። ተፈጥሮን በጣም እንከላከለው ነበር። ሙቀቱ ከምልህ በላይ ነበር። በዛ ላይ ደግሞ ያን ተቋቁመን እየሰራን ደግሞ የነበረው ደግሞ ቻሌንጅ ነበር ግድቡ እንዳይሰራ ለማስቆም የነበረው ለኛ የሚገቡ ግብዓቶችን እንዳይቀርቡ ከአስቤዛ ጀምሮ ለድርጅቱ የሚሰሩ ሲሚንቶ እንዳይገባ፣ ነዳጅ እንዳይገባ፣ ብረት እንዳይገባ ከባድ የነበሩ ችግሮች ነበሩ። ያን ሁሉ አልፎ ዛሬ ለዚህ በቅተዋል። ታላቁ ዳሴ ግድብ ይሄ ኩራታችን ነው ለኛ። እዚህ ቦታ ላይ ብዙ ያጣናቸው ወንድሞቻችን፣ ጓደኞች አሉ። ለእነሱ ቤተሰብ ይሄ ማስታወሻ ሀውልት ነው። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ። ኢትዮጵያ እስከ 45000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላት ሀገር እንደመሆኗ በግድቡ ግንባታ ወቅት ከዓለም አቀፍ ባለሙያዎች የተገኘው የእውቀትና የቴክኖሎጂ ሽግግር ከኢትዮጵያ አልፎ ለሌሎች ሀገራትም መትረፍ የሚያስችል እንደሆነ ገልጸዋል። ይህን እውቀት አሰባስቦ ለሀገራችን በራሳችን አልፈንም በአፍሪካ ምድርም ሄደን ተወዳዳሪ መሆን እንድንችል አቅጣጫ ተሰጥቶ እየተሰራበት ነው። በቅርብ ጊዜ ውስጥ ድርጅት ተቋቁሞ እነኚህን ባለሙያዎች አሰባስቦ ይዛል የሀገራችንን ሀብት በሀገራችን ኮንትራክተሮች የምናበለጽግበት ጊዜ ቅርብ ይሆናል። ይህ ታላቅ ሀገራዊ ፕሮጀክት ከዳር ይደርስ ዘንድ ከቻይና፣ ከጣሊያን፣ ከፈረንሳይ፣ ከህንድ እንዲሁም ከሌሎች ዓለማት የተውጣጡ ትልልቅ ባለሙያዎች ተሳታፊ ነበሩ። ይህ ታዲያ ለኢትዮጵያውያን ባለሙያዎች ትልቅ የቴክኖሎጂ እንዲሁም የእውቀት ሽግግር ያደረገ ነው። ለኢቲቪ ቶማስ ኃይሉ ከታላቁ ሕዳሴ ግድብ ጉባ። በተለያዩ ጉዳዮች ላይ የሚደረጉ ጥናትና ምርምር ስራዎችን በተደራጀ መንገድ ማጠናከር ዋነኛም ትኩረት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሀያ ሁለተኛው ዓለም አቀፍ የኢትዮጵያ ጥናት ጉባኤ ሐዋሳ ዩኒቨርሲቲ አስተናጋጅነት እየተካሄደ ይገኛል። ሚካኤል ገዙ ተጨማሪያ ነው። የኢትዮጵያ ዓለም አቀፍ የጥናት ጉባኤ በኢትዮጵያ ጉዳይ ለትኩረት ያደረጉ የሀገር ውስጥና የውጭ ሀገር ተመራማሪዎች የሚሳተፉበት ነው። የዘንድሮው ሀያ ሁለተኛው ዓለም አቀፍ የኢትዮጵያ የጥናት ጉባኤ በሐዋሳ ዩኒቨርስቲ አስተናጋጅነት እየተካሄደ ይገኛል። በአውደ ጥናቱ ላይ ለተለያዩ ሀገራዊ ጉዳዮች ፋይዳ ያላቸው የጥናት ሪፖርቶች ቀርበው ምክክር የሚደረግበት ይሆናል። አጠቃላይ ሳይንሳዊም ሆነ ኢኮኖሚያዊ ሌሎችንም ባህላዊ ጥናቶችን በሙሉ ያካተተ በኢትዮጵያ ላይ የሚደረጉ ምርምሮች ሁሉ በየሶስት አመቱ ቀርበው ውይይትና የተለያዩ የፖሊሲ አማራጮች ወጥተው ለመንግስትም ለሀገርም የሚጠቅሙ የፖሊሲ አማራጮች ጭምር የሚቀርቡበት ትልቅ ጉባኤ ነው። በአንድ የምርምር መስክ ብቻ የተገደበ አይደለም። የሶሻል ሳይንሱ ናቹራል ሳይንሱ አጠቃላይ በኢትዮጵያ ላይ የሚደረጉ ትልልቅና ሰፋፊ ጥናቶች ጭምር ቀርበው የሚታዩበት ለፖሊሲ አማራጭ የሚቀርቡበት ትልቅ ጉባኤ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የጥናትና ምርምር ስራዎች ለዘላቂ ልማትና እድገት ከፍ ያለ ትርጉም ያላቸው መሆኑን አመልክተዋል። በተለያዩ ጉዳዮች ላይ የሚደረጉ የጥናትና ምርምር ስራዎችን በተደራጀ መንገድ ማጠናከር ዋነኛው ትኩረት ስለመሆኑም ገልጸዋል። ትምህርት ሚኒስቴር፣ በአጠቃላይ የኢትዮጵያ መንግስት እንዲህ አይነት ውይይቶች በቀጣይነት ሀገር ውስጥ መካሄድ አለባቸው ብለን እናምናለን። ይሄ ከሆነ ደግሞ ትርጉም ባለው መንገድ ስላለፈው ብቻ ሳይሆን ስለወደፊቱ ሀገራችን ወደምትሄድበትን አቅጣጫ በሚመለከት አለም እየሄደችበት ያለውን አቅጣጫ በሚመለከት ዓለም እየሄደችበት ያለው አቅጣጫ ኢትዮጵያን እንዴት አፌክት ያደርጋታል እንዴት ነው መዘጋጀት ያለብን እንዴት ነው እንትን ማድረግ ያለብን የሚለውን እንድናደርግ ውይይት ጀምረናል። ሶ ሶ ትልቅ ኮንፈረንስ ነው፣ በጣም አስፈላጊ ኮንፈረንስ ነው። አውደ ጥናቱ በጥናትና ምርምር ዘርፍ ኢትዮጵያውያን ተመራማሪዎች ከዓለም አቀፍ ማህበረሰብ ጋር ይበልጥ ተቀናጅተው የሚሰሩበትን አውድ ለመፍጠር የሚያስችል እንደሚሆን ተነስቷል። ከዓለም አቀፉ ማህበረሰብ የሚመጡ ምሁራን ፕሮጀክት ሀሳብ ለማንሸራሸር እና የትብብር ፕሮጀክት ማዕቀፎችን ለመቅረጽ በዚህ ፕሮጀክት ውስጥ የሚሳተፉ የኢትዮጵያ ዩኒቨርሲቲዎች የድህረ ምረቃ ተማሪዎችን ለመመልመል፣ ለመውሰድ፣ ለማሰልጠን እና ለኢትዮጵያ መፃ የድል ፈንታ ጽዋ ተርታ የሚያገለግሉ ምሁራንን ለማፍራት እጅግ ይጠቅማል። ዓለም አቀፍ ልምድን ይቀስማሉ። በአለም አቀፍ ፕሮጀክቶች ውስጥ ይሳተፋሉ። ራሳቸውን ያበቃሉ። ጉባኤው ዓለም አቀፍ ተመራማሪዎችን በኢትዮጵያ ጉዳይ ላይ በማሳተፍ በየሶስት ዓመቱ ከ1959 ጀምሮ በኢትዮጵያና በተለያዩ ሀገራት እየተካሄደ መጥቷል። ግን እዛ ነበር እግን ወርደን ወርደን ተንሸራተን እርስ በርስ ገባል። እኛና ዓለም እየተላለፍን እየተላለፍን እየተላለፍን ነው የመጣን። ሶስተኛው ክፍል እነዚህን ሁለቱንም ክፍሎች ሄዶ የሚያስረው ነው ፖለቲካው። መርከብ በወደብ እያለች ሰላም አላት ይላል። ነገር ግን የተሰራችው ለወደብ አይደል። የማይመች ከሆነ መንገዱን ጨርቅ ያርግልኝ የሚባለበት ዘመን እናስታውሳለን። ለውጥ ማድረግን ይፈልጋል። የህልውና አደጋ ላይ ነን፣ ካልፈጠነን እንጠፋለን የሚል ነጥብ ይመስላል። ከስደት ተመላሽ ነው ዜጎች የአእምሮ ጤና የስነ ልቦናና ማህበራዊ ድጋፍ አገልግሎት አሰጣጥ ያሰራር ማነዋል ይፋ ተደረገ። በመድረኩ የሴቶችና ማህበራዊ ጉዳይ ሚኒስትሩ ዴይታ ሁሪ አሊ ለፍልሰት ተመላሽ ዜጎችም የማህበራዊ ስነ ልቦናዊ ድጋፍ ምክር እየተሰጠና ወደ አካባቢያቸው የማቀላቀል ስራም እየተከናወነ መሆኑን ገልጸዋል። የአሰራር ማዕቀፎቹ የተቀናጀና ከስደት ተመላሽ የሆኑ ኢትዮጵያውያን ዜጎች ላይ ያተኮረ የአእምሮ ጤናና ስነ ልቦና ድጋፍ ተገቢው ምላሽና አገልግሎት ለመስጠት እንዲያስችል ተደርጎም በጥንቃቄ መዘጋጀቱንም ጠቁመዋል። ሰነዱ በተለይ በጤና አጠባበቅ ሙያ ለተሰማሩ የማህበራዊ ጉዳይ ሙያተኞች፣ አገልግሎት ሰጪዎች፣ ለተለያዩ አስፈጻሚ አካላት ከፍተኛ ጠቀሜታ እንዳለውም ተናግረዋል። ለውጤታማ ትግበራ ሚኒስቴሩ በጋራ እንደሚሰራና ና የድርሻው እንደሚወጣ አስታውቀው ለሰነድ ዝግጅት ድጋፍ ላደረጉ ባለድርሻ አጋር አካላትም ሚኒስትር ቤቷ ምስጋና አቅርበዋል። የአሰራር ማዕቀፉ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጤና ሚኒስቴርና ከለም አቀፍ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ የተዘጋጀ መሆኑን ተገልጸዋል። ከ30 አመታት በፊት የንግዱን ዓለም የተቀላቀሉት የቲኬ ግሩፕ ባለቤት ሸክ ቶፊቅ ከድር የሰው ልጅ ስራ ሳይንቅ ጠንክሮ ከሠራ ይቀይራል ይላሉ። ግለሰቡ ከዝቅተኛ ስራ ተነስተው ዛሬ ላይ የ16 ኩባንያዎች ባለቤት ሆነዋል። ቲኬ ግሩፕ የመንግስትን ሰላማዊ የባህር በር ጥያቄ በመደገፍ ከዚሁ ጋር የተያዘ ግዙፍ ፕሮጀክትውን ለማድረግ እየሰራ መሆኑን ባለቤቱ አስታውቀዋል። የሼክ ቶፊክ ከድርን የስኬት መንገድ ከራሳቸው አንደበት እንከታተል። ቶፊክ ከድር ስራጅ ይባላሉ። በተለምዶ ሰዎች ሀጂ ብለው ነው የሚጠሩኝ። የቲኬ ግሩፕ ስራ አስፈጻሚና እንዲሁም የቦርድ ሊቀመንበርና መስራች ባለቤት ነኝ። እኔ የተወለድኩት ወደ ምዕራብ ወለጋ አካባቢ ነው የነበረው። አንድ የወረዳ ከተማ ላይ ነው፣ በዛን ጊዜ አንፍሎ በሚባል ከተማ ሙጊ። እዛ ነው የተወለድኩት። እስከ ጫማ መጥረግ ከዛ፣ ከትንሽ ንግድ ከዶሮ ገበያ ውስጥ እስከ መቸርቸር፣ በብዙ ጠውበት ውስጥ ገብቼ ወጥቼ ነው እንግዲህ እንደዚህ ዛሬ የብዙ ቋሚ ሰራተኞች የብዙ አስራ ስድስት ካምፓኒ ባለቤት አላ ያደረገን ማለት ነው። በ2014 የመጀመሪያን ግን አሰብንበት ለምድ ኛ ከውጭ ብቻ እያመጣን የምናከፋፍለው ለምን እኛም ራሳችን ፋብሪካን እንተክለን ብለን እንደ ግሩፕ አድርገን ቲኬ ግሩፕ በሚል ስያሜ አድርገን ወደ እንቅስቃሴ ገባን ማለት ነው። ከዛ አንጻር ወደ ወደዚህ የገባ ነው። ትልቅ ትራይድ ንግድ ድርጅት ነው ያለ፣ ነው ሁለተኛው ኮንስትራክሽን ካምፓኒ ለ27 ዓመት ካምፓኒ ያለን ሶስተኛው እና ትልቁ እና ግዙፉ ቲኬ መነፋቸሪንግ የሚባለው ያውን በቡልቡላ አግሮ ኢንዱስትሪ ውስጥ በአርባ ሺህ አራት መቶ ካሬ ላይ ያረፈ መሬት ላይ ያረፉ በስሙ ሰባት ፋብሪካ የሆኑት ግን አንዱ ፋብሪካ ብቻ አምስት አይነት የሚያመርት አንዱ ፋብሪካ ብቻ። ለምሳሌ ዘይቶ ስንወስድ ብንወስድ ቲኬ ሉማ ፓልም አለን፣ ቲኬ ፎሎራ አለን፣ ቲኬ ሰንፍላወር አለን፣ ቲኬ አታክልት ዘይት አለን። እንደዚሁም ይቀጥላሉ። በሌሎች ደግሞ ራሱን ችሎ ደግሞ የቲኬ ቅቤ፣ መርጋሪን፣ ብስኩት ፋብሪካዎች፣ ሌሎች ሌሎች አገልግሎት ለኢትዮጵያን፣ ከአገር ውጭ ከዚህ በፊት ይገቡ ነበሩ በዶላር በእኛው ደግሞ ፖስት አርግን የምንሰራቸው አለን። እኛ በስም ሳይሆን በውጤት የምናምን ነው። ቲኬ ግሩፖች ታች ወርደን የምንሰራ ነው። ለዚህ በዚህ በሀገር በቀል ላይ በሰፊ ነው፣ ይዜን ያለ ነው። ለዚህ ምርታችን በቅርቡ ቀን አገሪቱን ለማራገጥ ከፍተኛ አስተዋጽኦ ሆነ ያደረግነው ያለ ነው። በቡልቡላ አግሮ ኢንዱስትሪ ውስጥ በበረሃ ገነት ሰራ ነው። እኛ ሰዎች የሚሉን ነው። እኛ አንልም። የፋብሪካውን ጥራት የፋብሪካውን ጥራት የፋብሪካው ይዘት፣ የከተማን ውበት እዛ ውስጥ አሳይተናል። የሰርቶ ማደርን እዛ ውስጥ አሳይተናል። ለዚህ ይሄ ነው ብሎ ልንገልጽ ብዙ ስኬቶች ነው ያሉት ከአራት ቢሊየን ብር በላይ ነው በዛ። የራሱን የቻለ የትራንስፖርት ካምፓኒ ያለው እዛ ውስጥ ከሀገር ውስጥ የሚያስገባ ከሀገር ውጭ የሚያስወጣ በራሱ በቲኬስ ካምፓኒ ስር ነው እነሱም ካምፓኒዎች የሚገኙት። አገሪቱ የትኛውም አገር ላይ በምታገኘው ወደብ ላይ በየትኛውም አገር ላይ በሰላማዊ መንገድ በምታገኘው ወደብ ላይ ትልቁን ሪፋይነሪ ለማቆም ትልቁን የዘሄት ጉዳይ ለመፍታት ዝግጅት እያደረገ ያለ ድርጅት ነው። ቀጣይ በዚህ መ አስር ዓመት ውስጥ ካቀናቸው እቅዶች ውስጥ የኢትዮጵያ መንግስት እየጠየቀ ያለውን ጥያቄ ተንተርሶ በማድረግ እኛ ደግሞ ከጀርባ እሱም በመከተል በዛ ታሪክ ትልቅ ፖርት የመፍታት ዝግጅት ነው ያደረግ ያለ ነው። እንደ ገቢ አምባሳደር ምንን በሱ ብቻ አይደለም በገቢ ብቻ አይደለም። እኛ በቅርብ ቀን አገራችን ያስመረቀችው የአባይን ውሃን ገድባ የራሷን ማብራት የራሷን አቅም ያሳየችበትም ቲኬ የራሱን አስታውሶ አርቆ በቅርብ ቀን ሽልማትን ተቀብለዋል። በሀገሪቱ ገቢን የሚሰበስብ ህዝቡን ለሚጠብቀው መንግስት ጋር አብሮ በጋራ መስራት በቁጣ የተነሳ ሰዎች በዚህ አጋጣሚ የኢትዮጵያን ንግድ ባንክ ሌሎች አጋሮቻችን እናከብራለን፣ እናደንቃለን። የኢትዮጵያን መንግስት ጭምር ለሚያደርጉልን አስታውሶ እስከ ሰላም ድረስ ለዚህኛ ቁርጠኛ ነን። አሁን ደግሞ የአየር ሁኔታ ዘገባን ከሀይሉ ነግስ ተከታትለን እንመለሳለን። ሀይሉ እንዴ ነህ እንዴት አመሻህ? አንተነህ ቀጣይ ሶስት ቀናት ምን አይነት የአየር ሁኔታ ይኖራል የሚለው እ አመሰግናለሁ አንተነህ በዛሬው ዕለት በሰሜን በምዕራብ በመካከለኛው በምስራቅና ና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ በነቀምቴና ና በጎሬ ዝናብ ተመዝግቧል። በነገው ዕለትም የክረምት ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ የዳመና ሽፋንና ክምችት ይኖራቸዋል ከዚሁም ጋር ተያይዞ ማዕከላዊና ሰሜን ምዕራብ ትግራይ፣ ከሶማሌ ክልል ሲቲ ፋፈን ጀረርና ዶሎ ዞኖች፣ ከአማራ ክልል ማዕከላዊ ምዕራብ ሰሜንና ደቡብ ጎንደር ምዕራብና ምስራቅ ጎጃም፣ በሁሉም የጋምቤላ የቤንሻንጉል ጉሙዝ የኦሮሚያ የማዕከላዊ ኢትዮጵያ የደቡብ ኢትዮጵያ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም በማውኮሙና በከመሺ ዞኖች በቄለሞለጋ በምስራቅና በምዕራብ በመራብ ወለጋ ዞኖች በ24 ሰዓት ከባድ መጠን ያለው ዝናብ ይኖራቸዋል። በነገ እለት የአገሪቱ የቱሪስት መዳረሻ ሙልቶ ዋና ዋና ከተሞች የሚኖራቸው የአየር ሁኔታ አክሱም ዳመናማ፣ ድሬዳዋ ቀላል ዝናብ፣ አዋሳ፣ ጎንደር ዝናባማ፣ ጅማ ዝናባማ፣ ጅግጅጋ፣ ደብረ ማርቆስ ቀላል ዝናብ፣ በተመሳሳይ ወላይታ ሶዶ ቀላል ዝናብ፣ ዲላና ኡሳና ዝናባማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገ ሁለትና በሶስተኛው ቀን ቀላል መጠን ያለው ዝናብ ይኖራል። በሁለተኛው ቀን ዝናባማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ ኢትዮሜት ዶት ጂኦቪ ዶት ኢቲን እንመልከቱ። በርካታ መረጃዎችን ያገኛሉ። አንተና አመሰግናለሁ። ም እኔም በጣም አመሰግናለሁ። የውጭ ዜና የጋዛውን ጦርነት ያስቆማል ታጋቾችን በማስለቀቅ የእስራኤልን ጦር ቀስ በቀስ በሙሉ ከጋዛ ያስወጣል የተባለው የአሜሪካ ባለ 21 ነጥብ የሰላም እቅድ ተስፋ ተጥሎበታል። ከፕሬዚዳንት ዶናልድ ትራምፕ ጋር በዋይትሀውስ ተገናኝተው የሚነጋገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እቅዱ እንዲቀበሉም ግፊቶች በርትቶባቸዋል ነው የተባለው። አለም ነኋሴ ተጨማሪ ዘገባ አጠናክሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት የጋዛ ጦርነትን ለማክተምና የሰላምን መንገድ ለማንጠፍ የተዘጋጀውን የአሜሪካ ዕቅድ በተመለከተ ከትራምፕ አስተዳደር እና ከራሳቸው ጥምር ፓርቲ ጭምር ጫናው እየጨመረባቸው መምጣቱ ተዘግቧል። ጠቅላይ ሚኒስትሩ በዛሬ ዕለት በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ። ዋይት ሃውስ ኔታንያሁ እሳቸው ከዚህ በፊት ያራመዷቸውን አቋሞች የሚጻረሩ ሀደጎችን ጭምር የያዘውን ዕቅድ በመቀበል የተኩስ ማቆም እንዲደረስ ያደርጉ ዘንድ ዋይት ሃውስ ከፍተኛ ጫና እያደረገባቸው ነው። ጀሩሳሌም ፖስት እንደተነተነው ከጀርባቸው ደግሞ ቀኝ አክራሪ ጥምር መንግሥታቸው ቀይ መስመሮቻቸውን የሚጥሱ ስምምነቶችን ጠቅላይ ሚኒስትሩ ቢቀበሉ የፖለቲካ መዘዝ ይኖረዋል እያሉ በማስጠንቀቅ ላይ ናቸው። የአሜሪካው ባለ 21 ነጥብ ዕቅድ አስቸኳይ ተኩስ አቁም መላ ታጋቾች ማለትም በሕይወት ያሉትና የሞቱት ሁሉም በአርባ ስምንት ሰዓት ውስጥ ተለቀው ከቤተሰቦቻቸው ጋር እንዲቀላቀሉና በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ያዛል። የእስራኤል ጦር አይዲኤፍ በቀስ በቀስ ከጋዛ እንዲወጣ ያደርጋል። በሚመሠረተው ዓለም አቀፋዊ የአካል ቁጥጥር የሚደረግበትና ሐማስን የሚተካ የፍልስጤማውያን ባለሙያዎች ኮሚቴ ወይም መንግሥት እንዲመሠረትና የሐማስ መዋቅር ከመሬት በላይና በታች እንዲፈራርስ ያዛል። በተጨማሪም ጋዛ በየቀኑ ስድስት መቶ የጭነት መኪናዎች ሙሉ አቅርቦች ሳያቋርጥ እንድታገኝ ከማንኛውም ታጣቂና ትጥቅ እንድትጸዳም የእስራኤል ወታደሮች ቀስ በቀስ መውጣታቸውን ተከትሎ በእነሱ እግር የሚተካ ዓለም አቀፋዊ አረጋጊ ኃይል መሰማራቱን ያረጋግጣል። ዓለም አቀፋዊ ኃይል በሰለጠኑ የፍልስጤም ፖሊሶች ይታገዛል። አብሮ በሰላም የመኖር ድርድር በአሜሪካ አጋፋሪነት በእስራኤልና በፍልስጤማውያን መካከል ይጀመራል። ለረጅም ጊዜ የሁለት መንግሥትነትን መፍትሄ ለተቃወሙትና በመላ የፖለቲካ ሕይወታቸው የተዋጉትን ፖሊሲ መቀበል ለጠቅላይ ሚኒስትር ቤንያሚን ኔታንያዩ ትልቁ ፈተና ይሆንባቸዋል ተብሎ ይጠበቃል። ትራምፕ ተኩስ አቁምና ዘላቂ ሰላምን እውን ለማድረግ ግላዊ ቁርጠኛነት እንደያዙም ተዘግበዋል። ከወዲሁም እቅዱ እንደሚሰምር ተስፋቸውን በአደባባይ እየገለጹ ነው። ሁለቱም ወገኖች ለስምምነቱ በጣም አፋፍ ደርሰዋል ብለዋል። ኢቲቪ አምሳ ሰባት ይቀጥላል። ከጥቂት ደቂቃዎች በኋላ የቢዝነስና የስፖርት ጉዳዮችን አካተን መልሰን እንገናኛለን። አሁንም አብራችሁ ትሆኑ ዘንድ ያክብሮት ግብዣችን ነው።